ከህይወቱ መውጣት ያለበትን ሰው ማስወጣት አይፈልግም። እኔም በእንደዚህ አይነት መንገድ አብረን እንድንቀጠል አልፈልግም። ስለዚህ እሱም በፍላጎቱ በመንገዱ እኔም በመንገዴ በፍላጎቴ ብንቀጥል ይሻላል ብዬ ያሉትን ነገሮች ወደፊት ከመግፋት ይልቅ ወደኋላ ማለትን አልፈለግኩም። ብቻችሁ ስትገናኙ የሆነ መፈላለግን መከባበርን እናያለን። ገብቶሻል። ከሰው ጋር ደግሞ ስታወሩ ነው ችግር እየተፈጠረ ያለው ሌላ ወሬ እየተወራ ያለው እና ቁጭ ብላችሁ የምታወሩበት መንገድ እኛ እና መቻች ማንም ሳይኖር ከአብርሽ ጋር ቁጭ ብለሽ የምታወሩበት መንገድ እኛ ላፍት እናወስደን እና መቻች እና አብርሽን አናግሪው ከዚህ በኋላ ግን እኔ ሌላ ነገር ለማድረግ አቅሙ የለኝም ምክንያቱ ስነግራችሁ በጣም ታክቶኛል ደክሞኛል እውነት

አመጣጠሽ፣ ከቤት ንስ ገብተሽ ነው። እግዚአብሔር ይቅርብ ለኝ ብለሽ ነው መጣሽ ወይ? ለእኔ ብቻ ይቅርብልኝ ልት ነው መጣሽው እኔ ከልቤ ነው። ከቤት ከቤት እግዚአብሔር ጌታሁ ምሕረት አድርግልኝ፣ ጌታ ሆይ አጥፍቼአለሁ። ጌታ ለዚህ ነገር እኔ አጥፍቼአለሁ ብለሽ ምሕረት እግዚአብሔር ለምነሽዋል። እኔ አፈር ነኝ። ማዘን መከፋቴንም ቦይ ሲያውራ ድምፅ አልባ አቅኝቴን አንጀቴ ሲጋራ አይኒ ልዩ ቀን ነው ዛሬ። ያልኩት ያልኩት ደረሰ ሆነ ሜላት እነጋሽዬን ጉልበታቸውን ተንበርክካ ይቅርታ አለች። ቤተሰብ እኮ ተታረቁ እኮ ቆይተዋል። ይሄ ቪዲዮ እኮ በጣም ደስ ብሎኛል። ሜላት እነጋሽዬን ይቅርታ ስለጠየሽ፣ አዎ ልጃቸውን ሲወዱ ቤተሰብን መውደዳለና። ሜላት የአብርሽን ብዙ ነገር ስትዩ ነበረ። ዛሬ ግን ተታርቃችሁ ቪዲዮ እንደዚህ ለመንጣት ስለበቃሽ በጣም ደስ ብሎናል። ጥላት እርር ይበል ድብን ይበል። ሜላቴ ሆነ ዛሬ ደስን ያስባልሽ፣ በጣም ነው። ካሁን በኋላ ኔ ምንም አልልሽም። ጋሽዬን ጉልበት ስመሽ፣ ማሚዬን ጉልበት ስመሽ፣ ምንም አልልሽም። ምክንያቱም አንዳንድ ሰዎች ይሄ የዛሬው ቪዲዮ መልስ ነው ለአንዳንድ ሰዎች፣ አወቅም ባይ ማንም ለማያውቃቸው እንዱ ለሚለፈልፉት ማለት ነው። እና አብርሽና ሩታ መቼም አይለያዩም፣ መቼም አይለያዩም። አስረግጬ ነው የምነግራችሁ። በመግቢያዬ ላይ ሩታ የመጨረሻ ውሳኔ ነው በቃ ካሁን በኋላ አለች አይደለ? መቼም አይለያዩም። እነሱ ጀግና ነብሮኝ ናቸው። ቪዲዮ እየሰሩ ነው። በቃ ፋንታስቲኮች በጣም ነው የተመቸኝ። እውነት እንዴ! ኧረ በጣም ደስ ይላል ዛሬ። አረ መጎራረስ! አረ የቤተሰብ ጋቢ ደስ ሲል ሲያምር ዋው! አረ ሜላት ዛሬ ማነው የመከረሽ? ሜልዬ ማነው የመከረሽ? ይሄ ቪዲዮ የመቼ ነው? በጣም ነው ደስ ያለን። ማሚዬን እንደዚህ ስላደሰሽ ጋሽዬን። እንዴ፣ ባቢ ሊመጣ ነው ሊመጣ ነው ልጁ ልጁ ሊመጣ ነው። ምጡን እርሽው፣ ሩትዬ፣ ልጁን አንሽው የሚባል ተረታልና ያ ስለሆነ ነው። ቤተሰብ ሁሉ ተተራርቋል። ይብላኝላቸው ሀያ አራት ሰዓት ሲባሉ ለሚውሉት አብርሽ እና ሩታ ይፋቱ ለሚሉ መቼም አይፋቱም። በጣም ደስ ብሎኛል። ቤተሰብ ገና ይቀጥላል፣ ይቀጥላል። ብዙ ቪዲዮዎች አሉ፣ ብዙ ቪዲዮዎች አሉ ማለት ነው። ቤተሰብና ቤተሰብ የተገናኘበት ቪዲዮ፣ የሩታ ቤተሰቦች እንደሱ ቤተሰቦች የተገናኙበት ቪዲዮ፣ ብዙ ቪዲዮ አለ እና በጣም ደስ ብሎኛል። እኔ እውነት አውርቼ አንድ ቀንም አንድ ቀንም አፍሬ ስለማላቅ ደስ ብሎኛል። እና አብርሽዬ እና ሩታ ሌስኮ ሩትዬ አብርሽን ስታዩ እኮ ለብቻችሁ ቪዲዮ ስትሆኝ ትሽኮረመሚ አለሽ በፍቅር ዓይን ነው የምታይ ዋል አቤላዬ አቤላ አቤላን ከአቤላ ጋር ከነ ቢኒ ጋር ተጣልቷል ስትሉ ከነ ቢኒ ጋር መጡ ከነ ፈረንጁ ጋር መጣ የሩታ እነሱ እንደሆነ አንድ ናቸው። ምንም ብትሉ ምንም ማለት ነው። በሰሩት ቪዲዮ አስተያየት እንሰጣለን እንጂ አብርሃም ሕዝቡን ለማሳደግ ነው እንደዚህ የሚሯሯጠው። ጀግና ብያለሁ አብርሃም። አረ ሜላት ደስ ብሎኛል ዛሬ። አረ ሼር አድርጉልኝ፣ ይሄንን ቪዲዮ ሼር አድርጉልኝ። ሜላት ቴንኪ ሶማች እነሺ ምን ትሉ አሁን ደግሞ አሁን ደግሞ ምን ትሉ አብርሺ ሩታን አይፈልጋትም፣ ሩታን አይወዳትም ልትሉ ነው ወይስ ሩታ አብርሽን አትፈልገውም ልትሉ ነው? በሰው ትዳር ገብታችሁ ለምታወቅ ሁሉ ይድረስልኝ፣ ይድረስልኝ። ዛሬ ደስ ብሎኛል ሜላት። ሰሞኑን አረ ተወስል አረ እንደዚህ አይሆንም ሲሉ ቤተሰብ እየተዋወቀ ነው። ቤተሰቦቻቸው አንድ ሰፈር ናቸው። ቡና አብረው ነው የሚጠጡት። ይብላኝ ለእናንተ። አብረው ነው የሚበሉት። እንደው ቤተሰብ ኮሜንታተሮች፣ ደስ ብሎኛል። ላይክ ሼር አሳዩኝ። አብርሽ ከሄርሜላ ጋር ቢመጣም ዩቱባቸውን ለማሳደግ እንጂ ለሌላ ነገር አይደለም። ሄርሜላ ደግሞ የቤተሰብ ልጅ ናት፣ የሰፈር ልጅ ናት። ምንም የሚካበድ ነገር የለውም። በመጡት አይዲያ ሁሉ እንሰራለን እላለሁ። ሌስ ጎ ላይክ ሼር ሰብስክራይብ። ለነቅንቅናሞቹ ይድረስልኝ።